ዋው ዋው ዋው ዋው ዋው አብርሺ ማብሮክ ማብሮክ ማብሮክ ማብሮክ ማብሮክ! አልፍ አልፍ አልፍ አልፍ አልፍ ማብሮክ! ለለለለው ኡይ ኡይ! አ ማብሮክ ለና ማብሮክ ማብሮክ ምንድን ነው የሚባለው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አማን ነው ሁሉም ሰላም እናንተ ጋር እንዴት ነው? እናንተ ጋር እንዴት ናችሁ? ደህና ናችሁ? እኔ ጋር ሀምድሊላህ፣ ሁሉም ሰላም። ከእናንተስ እንዴት ነው? ደና ነው? እንዴት ናችሁ? ደና ናችሁ? አማን ነው? ሁሉም ሰላም? እኔ ጋር ሀምድሊላህ። እንኳን ሰላም መጣችሁ። ውድ ውድ ውድ አያት ቤተሰቦች፣ አለን ፊኩ ማደኑ ሰላም ወመርሃባ እያልሁ እንዴት ናችሁ? ደና ናችሁ? እኔ ጋር ሀምድሊላህ። እንግዲህ ዛሬ መተናል መተናል መተናል። አብርሺ እንኳን ደስ ያለ መብሩክ ብለናል። አልፈልፈልፈልፈ መብሩክ

እንኳን ደስ ያለህ። በጣም ደስ ብሎናል። ደስታችሁ ደስታችን ነው። ደስታችሁ ደስታችን ነው። ሮታዬ እንኳን ደስ ያለሽ፣ መብሩክ ብለናል። እንግዲህ ደግሞ ያው መኪናውን ዝም ብላችሁ መንሸራሸሪያ ይሁን፣ መልካም ስራ የምትሰሩበት ያርጋችሁ፣ ወዲያ ወዲህ ፏፏፏፏ የምያላችሁበት ከዛ ደግሞ ምስኪንን የምታመላልሱበት ለምስኪን የምትረዱበት ያርጋችሁ ያው መስኪኖችን የምትረዱበት ያርጋችሁ ብለናል። እንግዲህ በጣም ደስ የሚል ነገር ነው ከምንም በላይ ማለት ነው። ልፈልፈልፈል መብሩክ ብለናል። በድጋሜ ሮትዬ ጃግኒት ማለት ነው። አሁን ሁሉም ነገር እየተስተካከለ ነው። የማይስተካከል ነገር የለም። አሁን ሁሉም መንገዱን እየያዘላችሁ ነው። መብሩክ ብለናል። በጣም ደስ ብሎናል። እንኳን ደስ ያላችሁ ብለናል። እና ማለት ነው፣ እንትና ምነው ምነው ምነው ማለት ነው ሀባቢ። እዚህ ላይ አሁን አንዴ እንትና የትንቤ የተናገረችው ንግግሮች በጣም ደስ የምነው ሳናይ አናውራ ሳናይ ለሰው ልጅ አንገምት፣ ዝም ብለን ከማውራት እንቆጠብ እያለችው፣ ትክክል ነው። በጣም ትክክል ነው። ፍቅርንም እርጉዝ ናት፣ ወልዳለች፣ ልጅ አላት ይባል ነበረ። መቼም እኛ እሷ ናት የምትቀርበው እና እኛ እዚህ አላየነውን ሁሉ እየፈተፈት ከምንሰራ በመልካም ነገር ብንሰራ ጥሩ ይመስለኛል። ምክንያቱም አሁን ፍቅር ፍቅር ልጅ እንደሌላት ነው የተናገረችው። አያችሁ፣ እኛ ግን ለዩቱብ ብለን የምናሟሙቀው ነገር በጣም ከባድ ነው ማለት ነው እና ልጅቱ ጫና አለበት ገባችሁ። አንድ ነገር ልጅ ልጅ ታይኖራት ልጅ አላት ብሎ ማለት እ አሁን ያለች ለምሳሌ ቲቢያቃት እንጂ አንቺ እኮን ደብቀሽ ነው እኮ እንጂ ልጅ አለሽ በሚዲያ ወጣለሽ የሚል ሊባል ነው አይደል? እና ሁሉም ልጅ አላት፣ ልጅ አላት፣ ልጅ አላት ሰው እውነት ለዩቱብ ብላችሁ የምሰሩ ስራ እና ለዩቱብ ብላችሁ የምሰሩ ስራ በጣም ያስጠላል ማለት ነው። እና መልካም መልካም ስራ ብትሰሩበት። ሰውን ዝም ብላችሁ እንዲያደርገዋል እንደዚህ ብለዋል ምናምን እያላችሁ የሰውን አሁንች፣ ልጅ ልጅ አላት ተባለሽ፣ ልጅ የለላትን በየሚዲያ ልጅ አላት እየተባለች ንህፃ ልጅ እየተለጠፈች ነው መደረግ የያዘው መነገድ የያዘው። አትነግዱ፣ በሰው ስም አትነግዱ። ሀቅን ይዛችሁ ተጓዙ። እውነቴን ነው። እኛም ሴት ነን። ግን እሷ ምንም ባልወለደችው ነገር ወልደል እያላችሁ እንትን አትበለው ማለት ነው እና ወላይ የትንቢ ሁሉንም ነገር እና ተናግራለች። ለምን የሄለንንም ተናግራለች። ሄለንም ናዊ ወንድሟ ነው ብላለች። ምክንያቱም እውነቷን ነው። ወንድም ነው የሚሆነው አብሪያ እናቱን ጡት ስለጠባች ወንድሟ ነው ማለት ነው። የሰው ልጅ መዋለድ ብቻ አይደለም፣ መዋለድ ምንም አይደለም። እና ስለዚህ እንደዛ ነው ላችኋል። በጣም በጣም በጣም በጣም ማለት ነው እና የተቢ እንኳንም ተናገርሽ። የት አይታችሁን ነው አዋልዳችኋል እንደ ብላችኋለች። እውነቷን ነው ማለት ነው። ስለዚህ የሰው ልጅ ረጋ ብለን የምናደርገውን ነገር እናድርግ እላለሁኝ። ሀዋይቢ ሀቂቃ አንዳንዴ የምንሰራቸው ስራዎች በጣም ያስጠላሉ። የሰውን ስም አናጥፋ ብዬ ነው የምለው። ሀዋይቢ የሰው ስም ከማጥፋት እንቆጠብ። ለህይወቱ አከባር ነው የሚሆንባት ልጅቱ ለወደፊት ወደፊት ማለት ነው። ስለዚህ ያን ነገር ከምናደርግ መልካም ነገር እንትን ብንል ጥሩ ይመስለኛል። እና ያን ነገር ከማድረግ እንቆጠብ ብዬ ነው የምለው። በጣም ደስ ይላል ያዩትን ማውራት በጣም ነው የሚያስደንቀው የሚያስደስተውም ከምንም በላይ ማለት ነው እና በጣም በጣም በጣም እና ተቆጠቡ። እውነቴን ነው እና ሄለንዬ። ይኔ ወድ አብሽሪ አንቺ ደግሞ ለሀይረ ነው ወንድምሽ ነው። የሰው ልጅ እናት አንዴ እንጀት መተኛት አይደለም። የጠባሽ እናቴ ስለሆነች እናት ናቸው እና አብሽሪ አንቺም እንግዲቸው መልካም ትዳር ሰጥቶሽ፣ ወፍቆሽ፣ ትልቅ ደረጃ መደረሻ ያርግሽ። ምክንያቱም ሴት ነን አብሱ ቤተሰብ ጋር ያላደገ ልጅ ብዙ ጫና ሆኖበት ብዙ መከራ ብዙ ስቃይ ብዙ ውጣ ውረድ አሳልፎ ነው እዚህ ደረጃ የሚደርሰው፣ ዝም ብሎ አይደለም። እውነትም እንትንሽ ይገባናል በጣም ማለት ነው። እና ዛሬ ያማታል፣ ነገ ያማታል። በቃ አመመኝ ነው በቃ ሁሌ። ለምን ውስጧ የተዳፈነ እሳት ስላለ ማለት ነው ውስጧ ደስተኛ ስላላደለች ነው እና ሄሉ አብሽሬ፣ ለኸይር ነው እና ኢንሻአላ፣ አንቺም ደግሞ ቤተሰቦችሽን አላህ ያገናኝሻል ከቤተሰቦችሽ ጋር ፈጣሪ ደበለቅሻል። አብሽሪ፣ ዱአ አድርጊልሻለሁ ሁዲቲ። እና በጣም ነው ማመሰግናችሁ፣ ወዳችኋለሁ፣ አከብራችኋለሁ። እና አብሽሮልኝ እና እናንተ ተቆጣቡ ከዝም ብላችሁ አላየሁት ከማውራት ያዩትን አውርቶ ማለፍ እና እሴት ልጅ ናትች አላረገችውን ነገር አልወለደችውን ነገር ወልዳ ላይ ያረችው የሚደረግ ከምትዘባርቁ አፋችሁን ዘግታችሁ ብትቀምጡ ይሻላል። ምክንያቱም ንግድ አላህ በዚህ ገንዘብ አይገኝም ማለት ነው፣ ቢገኝም በረካ የለውም። ገባችሁ? እና በረካ እንዲያደርግልን በውሸት አይሆን ሀቁን ተናግሮ እንትን ማለት ነው ብላችኋለሁኝ። በጣም እንጃ። እንግዲህ በጣም ደስ የሚል ነው አገላለጽሽ። አስረግዛችኋለሁ ወይ ኖ ገዝታችኋል ባምር ብላችኋለች እና ብላችኋለችና፣ እውነቷን ነው የታምቢ ሀቅ ነው። የሰጭ ጀግና ናት። ሷ ስትናገር ወደኋላ አትልም። በካሜራ በቃ ይራይታችኋል። እንዴ ብላችኋለሁ ድምጽ ደግሞ ዛሬ ነን እያለ ነው እና አይታችኋል ወይ ባምበርስ ገዝታችኋል ወይ ተብላችኋል ስለዚህ ያዩት ማውራት ደስ ይላል ወለደች አገባች ፋታች ልጅ አላት ኧረ ወይኔ ወደ ትነዲ ኧረ ተው ተው ተው ተው ኧረ ተው ደህና ሰው ነበራችሁ እንዲያው በሽሽ ሽሽ ታላችሁ እኮ ኧረ ምን ነው ሸዋ፣ አባት ምን ነው ሸዋ፣ የሀገሬ ሰው አለ ምን ነው ሸዋ። እና በጣም ነው ያጠቀኝ። አረው ይሄ ልጅ ያላት እቺን የመሰለኝ ቆንጆ ልጅ እኮ ጸጋ ነው። በነገራችሁ ላይ በጣም ማለት ነው ቢኖራን ደስ ይለን ነበር፣ ግን የላትም። ምን አለ ይሄ ቢኖራን በጣም ደስ የሚል ልጅ ጸጋ ነበረ፣ ነገር ግን እንደማይሆን ነው ነገሩ ሁሉ እላችኋለሁ እና አብሽሩልኝ ሁላችሁም፣ በጣም ወዳችኋለሁ። የተንቢቆ ራስ ራሳችን የተንቢናት መድኃኒት ማለት ነው። የተንቢናት መድኃኒት ማለት ነው። እና በጣም ነው የማመሰግናት ወዳችኋለሁ እና ሲቀጥል ማብሮክ

ያውቃችሁኛል ሆነ አላቅበት ኤልኢዲ የሚባል ማለት ነው። ለዛ ነው በጣም ነው እናመሰግነው። እንግዲህ ረስትዬ አብርሺ፣ ጓደኞቹም፣ ሁላችሁም የእሱ አድናቆች የእሱ ተከታዮች እንኳን ደስ ያላችሁ፣ ደስ ይበላችሁ፣ ደስታችሁ ያመሸ ይሆንላችሁ። መኪናውን ደግሞ ፋፋፋፋፋ በብሎ በስነ ስርዓት የሚሄድ ያርግላችሁ ይሄ ወላ